መስቀለ ስላሴ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድርሳነ ቸሩ ቸሩ መድኃኒዓለም በዕለት ሐሙስ የሚነበብ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በዕለት ሐሙስ የሚነበብ የዘጠኝ ሰዓት ነገር የሚናገረውን እንፈጽም ዘንድ ወደ ጥንት ነገራችን እንመለስ። በዚያን ጊዜ የቀደሙ አባቶች ነቢያት የመድኃኒዓለምን ሞቱን አይተው አቤቱ ለምን ትተኛለህ? ንቃ አቤቱ ተነስ ለዘላለሙ፣ አትተውን አትተወን በክፉ ቦታ አሰቃይተናልና፣ የሞት ጥላም ሸፍኖናልና፣ ወደ ጠላቶቻችንም መልሰናል መልሰናልና ጠላቶቻችንም እንደ በጎይ ተነጣጥቀው ይበሉን ዘንድ ሰጠን እያሉ ፈጽመው ጩሁ። ዳዊትም አቤቱ አምላኬ ተነስ፣ እጅም ከፍ ከፍ ትበል፣ ችግረኞችንም አትርሳቸው፣ አቤቱ ተነስ እርዳን፣ ስለ ስምህም አድነን እያሉ ጩሁ። በዚህም ጊዜ እኔ ተኝቼ ሳለ ነፍስ የነቃች ናት ያሉ የነቃሽ ናት ያለ። እሱ ተነሳ። መለኮትም ከነፍስ ጋር ወደሚጠሩት ነቢያት በአካለ ነፍስ ወደ ሲኦል ወረደ። ነገር ግን መለኮት በእንጨት መስቀል ላይ ሳለ ከስጋውም እንዳይን ጥቀሽ ያል በምንም ሰዓት አልተለየም። ከባሕርይ አባቱ ከአብ፣ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር በሰማይ እያለ በሲኦልም ነበረ። ዳዊትም መውረዱን አይቶ የሰማይ መላእክት በሮችን ክፈቱ፣ የክብር ባለቤት ይገባ ዘንድ ከጥንት ጀምረው የተዘጉ በሮች ይከፈቱ እያለ ጮኸ። መላእክትም የክርባል ቤት እሱ ማን ነው? ይግባ ብለው መለሱ። ዳዊትን በሰልፍ ጊዜ ኃይለኛና ጽኑ የሚሆን እግዚአብሔር ነው አለ። ይህንንም ባለ ጊዜ መላእክት በሮችን ክፈቱ፣ የብረት መዝጊያም ተሰበረ። ይህንን ባለ ጊዜ መልአክ በሮችን ከፈቱ የብረት መዝጊያም ተሰበረ የሲኦል በሮች ቁልፎችም ጠፉ የዚያን ጊዜም አዳም እውነት ነው ይገባል እያለ ወደ መዳለልም ጮኸ በዚያም ሰዓት ሲኦልም ከኔ ወገኖች የሆኑትን የሚማርክ ማን ነው ነደሳት በሚሆን ሀይል ከኔ

አጊያለም የዋሞት የገዛቸው ከቀደሙ አባቶች አንገት የኃጢአት ቀንበርን ያጠፋ መድኃኒታችን ነው። መጠጊያው ያለውም ቤተ ክርስቲያናት ገንዘቦችም ያለው በውስጧ ያኖራቸው ስጋውና ደሙ ማስተሚው፣ ለሰው ልጅ ተግሣጽ የተጻፉት ቅዱሳት መጻሕፍት ናቸው። ቄላ ያለውም ሲሆን ናት። ራማ ያለው መልኩ ከከፋ ሽታው ከከረፋ ካለቃቸው ከዲያብሎስ ጋር ከከራማ የወረዱ መልአክ ተጽልመት ናቸው። ጋ ያለውም የተረገመ ይሁዳ ማደዳ ሲሆን ነው። የወለደቻት ጋንም ናት። እነሆ ስሙ ኢየሱስ የተባለ ሕጻን መድኃኒታችን ፈጣና ሯጩን ማረገ። እነሆ እጁንም በምድር ጉድጓድ ከተተ የነካው የለም። የምድር ባብም ዲያብሎስ ነው። የምድር ጉድጓድም ሲሆን ናት። ስለዚህም ነገር የአንበሶች ጉድጓዳቸው ወዴት ነው? ያንበሶች ግልገሎችስ ወዴት ይሰማራሉ? ያንበሶች ኮሌጅ ይገባ ዘንድ አንበሳ ወዴት ሄደ? የሚያስፈራ አንበሳ ልጁን ነጥቆታልና ሴቶችንም አንቋቸዋልና በጎኑነት ጎ የማረካቸው ልጆቹ ሰማዮችን ሞሉ አለ። ስለ አንበሶች የተነገረው ትንቢት እንናገር። እኒህም የቀደመው አባቶች ናቸው። የአንበሳ ልጆችም እነዚህ ነቢያት ናቸው። ጉድጓድም ሲሆንናት የአንበሳ ልጅ ይገባ ዘንድ የቀደመው አንበሳ ወዴት ሄደ እንዳለ የቀደመ አንበሳ የተባለ አዳም ነው። ልጁ የተባለም ለፍጥረቱ ቤዛው ነው የሞተ መድኃኒዓለም ነው። አደን አደናነቀ ያለውም ከሰይጣን እጅ ያዳናቸው ነፍሳት ናቸው። ሴቶቹም በመድኃኒታችን በደም ፈሳሽነት የከበሩ አብያተ ክርስቲያናት ናቸው። አንድ ሰው ከያርቁ ወደ ኢየሩሳሌም ሲወርድ ሽፍቶቹ አግኝተው ሲደበደቡት አቆሰሉትም። ሰውነቱንም እንደሞተ አይተው ትተውት ሄዱ። አንድ ካህን በዚያች ጎዳና ሲወርድ አይቶት ቸል ብሎ ትቶት ሄደ። እንደዚሁም ሙሉ ሌዋን በዚያ ቦታ አገኘው አይቶትም ቸል ብሎ ትቶት ሄደ። ዳግመኛም አንድ ሳምራዊ በዚያች መንገድ ይወርድ ዘንድ ሲሄድ አገኘው፣ አዘነለት። ወደ እርሱም ቀርቦ ወይንን ጨመረለት፣ ቁስሉንም ቀባለት። በአህያውም አስቀምጦ የእንግዶቹን ቤት ወደሚጠብቀው ወሰደው፣ የአድነውም ዘንድም ለመነው፣ አዳነውም። በማግስቱ ሁለት ዲናር አውጥቶ አድንልኝ አድንልኝ ሰለሱ ያወጣ ያውጣለትን ቢኖር እኔ ስመለስ ሁሉን እከፍላለሁ ብሎ ለእንግዳ ቤት ጠባቂው ሰጠው ያለው ጠባቂው ሰጠው ያለው እነ የወንጌል ትርጉሙም ይህ ነው አንድ ሰው ያለው ከገነት ወደ ሲኦል የወረደው አዳም ከቀማኞችም ያለው አጋንንት ናቸው ሌዋዊ ካህን ያለው አሮን ነው ሳምረ ያለውም ግን ይህ መድኃኒታችን ኢየሱስ ክርስቶስ ነው አይ ያለው ሆሪት ነው ቅባት ያለው ወንጌል ነው ወይንም የሃይማኖት ምሳሌ ነው በማግስቱም ያለው ፋሲካናት ሁለት ዲናር ያለው የመድኃኒታችን ስጋውና ደሙ ናቸው። የእንግዳ ቤት ጠባቂው ማጥያተኞችን ከኃጢአት ስራ የሚመልሷቸው ኤፒስቆጶሳት ናቸው። በተመለሱ ጊዜ እከፍላለሁ ማለትም ከየዋነት ጋር በበጎ ትምህርት ሰዎችን ከስታት የሚመልሱ ካህናት በእውነት ዋጋቸውን ይከፍላቸዋል። ከዚህም በኋላ በዙፋን ላይ የተቀመጠ በሱ በቀኝ እጁ በውስጧም በውጫም በሰባት ማተ ቤት አተመች መጽሐፍን አየው ያለ ዮሐንስን እንስማው ይችን መጽሐፍ ይገልጣት ዘንድ ማተሟንም ሊፈታ የሚገባው ማን ብሎ በታላቅ ቃል የሚጮህ ታላቅ መልአክን አየው። ይችን መጽሐፍ ሊገልጣትና ሊያያት የሚቻለው የለም፣ በሰማይም በምድርም ቢሆን ይችን መጽሐፍ ሊያያትና ሊገልጻት የሚቻለው የለምና ያለቀሱ ብዙዎች ናቸው። ከሊቃናትም አንዱ አትዘን አታልቅስ አለኝ። ይችን መጽሐፍ ይገልጥ ዘንድ ማተሟንም ይከፍት ዘንድ ከዳይስር ከይሁዳ ወገን የሆነ አንበሳን ነው አሸነፈ በዚያን ዙፋን በነዚያ በአራቱ በእነዚያ አራቱ አለቆች መካከል ጎኑ እንደተወጋ በግ ቆሞ አየው። ቀንዶቹም ሰባት አይኖቹም ሰባት ናቸው። ይሁን በምድር የተላከ የእግዚአብሔር መንፈስ ነው። መጥቶም ያችን መጽሐፍ ተቀበላት። ያችንን መጽሐፍ በተቀበላት ጊዜ እኒ አራቱ ካነተ ሰማይና እኒ አራቱ እንስሳት ለዚህ በፊቱ ሰገዱ። ሁላቸውም ዕጣን የተሞላበት የወርቅ ጽዋና የሚያመሰግኑበት የምስጋና መሰንቆን ይዘዋል። ይሁም የቅዱሳን ጸሎታቸው ነው። በምስጋናም ይችን መጽሐፍ ልትቀበላት ማተማንም ልትፈታ ይገባል ስለ እሷ ሞታልና በደም ዋጅታታልና እያሉ ያመሰግናሉ። መጽሐፉም አዳም ነው። ሰባቱ ማተም መድኃኒታችን እስከ ሞተበት ያለው ሰባቱ ዘመኖች ናቸው። የቀደሙ አባቶች ከሲኦል መውጣታቸው እንዲህ ነው። አርብ በሰርግ ለመጀመሪያዊቱ ሰንበት አጥቢያ ነቢያት ምስጋናን የተመሰገነ እግዚአብሔርና መስግ ነው እና መስግን ፈረሱና በላዩ ላይ የተቀመጠው ወደ ባህር ጣለ። ያሉ ባህር ያለው በኃጢአት ታስሮ በትቢት ተጭኖ ዲያብሎስ ወደ እሷ የወረደባት ጋነም ናት። በዚያን ጊዜ ገነት ከተዘጋች በአምስት ሺ አምስት መቶ ሰላሳ ሶስት ዘመኗ ተከፈተች። ነቢያትን በረዳን በእግዚአብሔር ደስ ይበላችሁ፣ ለአዳነ ለያዕቆብ አምላክ እልል በሉ በሚል በዳዊት መዝሙር እያመሰገኑ ገቡ። በተቸገሩ ጊዜ ወደ እግዚአብሔር ጮሁ፣ ከችግራቸው ማዳናቸው ቃሉን ላከ። አዳናቸውም ከሞታቸው አዳናቸው፣ ከሞት ጥላና ከጨለማ አወጣቸው። እግር ብረታቸውንም እግር ብረታቸውንም ሰብሮ የአገራቸውን መንገድ ሄዱ ዘንድ የቀና መንገድ መራቸው። አርፈውም አለና ተደሰቱ። ወደ ወደዱትም ወደ መራቸው ህዝቡ ማድኗቸዋልና የእግዚአብሔር ቸርነቱን ድንቅ ሥራውን ለሰው ልጆች ነገሩ። ወደ ምስጋናውም ተራራ ወሰዳቸው። ሰውነታቸውም እንደ ወፍ ከአዳይ ወጥመድ አመለጠች። ወጥመድ ግን ወጥመድ ግን ተሰበረች። አምዳነ ዳነ እነሱም በእግዚአብሔር ዳት መዳኑ እንደተባለ የዚያን ጊዜ ኢሳያስ እግዚአብሔር እንዲህ ይላል፣ በአዛብ ስራት ምርን ታቅናና ታቀናና የአዳምን ምርስት ትወርስ። በተመረጠች ቀን ሰማው በመዳን ቀን ምህረዳው ያለው ደረሰ ተፈጸመ። እስረኞችም ወጡዋላቸው እስረኞችንም ወጡዋላቸው። በጨለም ያሉትንም አበራላቸው። አይራቡም አይጠሙም የፀሐይ ዋይታ አያቃጥላቸውም። የሚመራቸው ይራራላቸዋል፣ ወደዋ ምንጭም ያመጣቸዋል። የዚያን ጊዜ እግዚአብሔር ይቅር ብሏልና ከተራሮችና ከምድር ደስታ ይመነጫል፣ የተቸገሩ ወገኖችንም ደስ ያሰኛቸዋል። እንደዚህም ሁሉ ሆሴን በልጁ ሞት የማይጨክን ጥበበኛ ልጅ ከሞት እጅ ተቤዣቸው፣ ከሲኦል ማዳ ናቸው ሲኦል መፈርጃ ችንካር ወዴት አለ አለ። የመባፂዮን ጸሎቱ አባታችን የቸሩ መዳንም ይቅርታውና ቸርነቱ ልጅ እንዲሁም ከቤተሰቦቼ እንዲሁም በጸሎት ትስብኛ አትርሽኝ ካሉኝ ከእህት ወንድሞቼ እንዲሁም ይህን ጸሎት ከሚሰሙ ከሚያዳመጡት ከህዝበ ክርስቲያን ከሁላችን ጋር ይሁን። አሜን አሜን አሜን ይደረግልን። እኔ በተሳሳትኩት እኔ ዋጋደልኩት ቃላት በገደፍኩት ሁሉ አባት ቸሩ መድኃኒዓለም አሟልቷ አቃንቱ ባርጎ ቅዱስ የይቀበለም ባርጎ ቅዱስ ተቀብለው የአጣታችን መደምሰሻ የመንግስተ ሰማያት መውረሻ ዲያብሎስ ድል መንሻ ያደርግልን። አሜን የአባታችን ቸሩ መድኃኒዓለም ረዲት በረከቱ